አካሄዳችን ልክ አይደለም ማለት ነው። ምናደርጋቸው ነገሮች ልክ አይደሉም ማለት ነው። ስለዚህ ቆም ብሎ ማሰብ ማስተዋል ያስፈልጋል። ንጽጽር ምንድነው? እቅበተ እምነት የሚጀምረው ራስን ከመጠበቅ ነው። ራስን ብቁ ከማድረግ ነው። ብቁ ሴት፣ ብቁ ወንድ ያስፈልጋሉ። ለእምነታቸው ከበቁ በኋላ ሌሎችን ማብቃት፣ ሌሎችን መጠበቅ ስለሚቻል ማለት ነው። በዚህ አጋጣሚ እህቶች በተደጋጋሚ ተናግሬዋለሁኝ። ዛሬም ልድገመውና በውጭ ያላችሁ እህቶች ከባድ ስራ ላይ ሆናችሁ፣ በተለያየ አስቸጋሪ ሁኔታ ውስጥ መሆናችሁ ግን በዚህ በመንፈሳዊ ነገር ላይ ትሳተፋላችሁ፣ በተለያዩ ሶሻል ሚዲያ ላይ ማለት ነው። በተለያዩ ሶሻል ሚዲያ ላይ በመንፈሳዊ ነገር ትሳተፋላችሁ። ስለዚህ ምን አለ ማለት ነው? ኔትወርኩ አለ፣ ጊዜውም አለ ማለት ነው በተወሰነ መጠንም ቢሆን ታዲያ ለምንድሩ ለትምህርት ማታደርጉት ይሄን። ምክንያቱም ነገ ወደ አገር ቤት ስትመጡ ይሄ ነገር ላይመቻች ይችላል። አይደለ? ብዙ የሚያስቸግሩ ነገሮች ይኖራሉ። በሕይወቱ ጣውረድ ልትጠመዱ ትችላላችሁ። ከዛ ቁጭ ብላችሁ ለመማር እምነታችሁን ለማወቅ ያን ያህል ላይመቻችሁ ይችላል። ከህይወት አንጻር ከተለያዩ ነገሮች አንጻር ማለት ነው። ታዲያ አሁን ያላችሁን ጊዜ ቁጭ ብሎ ለመማር ለማወቅ ለምን አትጠቀሙት? ማማዬ ስትወለድ እኮ ይህንን ነገር ይዘው አይደለም የተወለደችው፣ ተምራ አጥንታ አንብባ ነው። ሌሎቹም ነፂ ምናምን እነ አቢቲ ብዙ አሉ፣ ሴት እህቶች እነ ሙሊሽ፣ አረ በጣም ብዙ ቴሌግራም ላይ ራሱ ያሉ እና እነዚህ እህቶች፣ በተለይ ለእህቶች ስለሆነም ጠቅሰው ማለት ነው። እነዚህ እህቶች አንብበው አጥንተው ተምረው ነው እንጂ ሲወለዱ እንደዚህ ሆኖ ተወልደው አይደለም። እናንተስ ምን ያንሳችኋል? ለምን እንደዚህ ታደረጉ? ማማዬ ጀግና፣ ማማዬ ጀግና ማለት ምን ይሰራል? የማማዬ ፍላጎት እኮ ጀግና እንድትሏት፣ ማማዬ ጎበዝ እንድትሏት እኮ አይደለም እምነታችሁን ጠብቃችሁ ለእምነታችሁ ዘብ መሆን የምትችሉ እንድትሆኑ ነው እና እኔ ብትችሉ ብትችሉ ሌላው ሌላው ነገር ቀርቶ ይሄ ቲክቶክ ፋሽን አለ ብዙ ብዙ ነገርና ውስጣቸው ያውቀዋል። በተለያየ አሉባልታ ተጠምዶ ከሌ ምን አለ፣ ከሌ እንዴት ሆነ ምናምን ሲባባሉ ከመዋል ውጭ ውሎ መማር። በፍርድ ቀን እንትና እንዲ ብሎ ነበረ ለእንትና እንዲ ያልሽው እንዴ የሚል ጥያቄ የለም። እሺ ያለው ምንድን ነው? እምነትን ጠብቀሃል ወይ ነው፣ ፍሬ አፍርተሃል ወይ ነው። እና በተቻለ መጠን ይህንን ነገር ብታደርጉ ጥሩ ነው ብዬ አስባለሁ። በተቻለ መጠን በስራም በምንም እያላችሁ ኤርፎናችሁን ሰክታችሁ ለምሳሌ ዩትዩብ ላይ የመምህራን ትምህርት አለ የተለቀቁ ስብከት ለምሳሌ በሕይወት በሆኑ ነገሮች የደከማችሁ ሲመስላችሁ ሚያበረቱ የአባቶች ትምህርት አለ እና አባ ገብረ ኪዳን መምህር ዮቢ መኑ የመሳሰሉት እንትን ያሉት ትምህርት አለ ተማላችሁ። እንደገና ደግሞ ዶግማቲክ የሆኑ ጥያቄዎች ሲኖራችሁ በኢዮትሲ ላይ አለ። ኢዮትሲ ኤምኬም ኢዮትሲ ዋናውም ላይ በቴሌቪዥን ስርጭት አለ፣ በዩትዩብ ላይ አለ ማለት ነው። በጽሁፍ ካስፈለጋችሁ ገብታችሁ ኢዮትሲ ኤምኬ ላይ አለ። እዛ ላይ እንት ማለት ትችላላችሁ፣ ማንበብ ትችላላችሁ። መጽሐፍት ኦንላይን አሉ። ቴሌግራም ላይ ኢዮትሲ ላይብረሪ የሚባል ትልቅ ቻናል አለ። በጣም ብዙ መጽሐፍት የአገር ውስጥም የአገር ውጭም ያሉበት አንድምታ ተርጓሚዎች ሁሉም ያለበት ቴሌግራም ቻናል አለን። እዛ ገብታችሁ መጽሐፍትን እያወረዳችሁ አንብቡ። የቲክቶክ አሉባልታ እንደሆነ ሆነ ጉድ ለአንድ ሰሞን አይደል የሚባለው፣ በቃ ያልፋል። ከወሬው ጋር ከመጣ ከሄደው ወሬው ጋር ስትነግዱ የሚያልፋችሁ ትምህርት አለ። ከዛን ነገ ልጅ መውለድ ቤተሰብ መመስረት ምናምን አለ። መጽሐፍ ለማገላበጥ ጊዜ አይኖርም ያኔ። ከዛ ምንድን ነው የምትመልሱት? ቲክቶክ ላይ እነንተና ሲያስተምሩ ነበርኩ ማለት ምን ምን ይጠቅማል ሆኖ መገኘት ነው፣ እና እኔ እሱን ብታደርጉ ጥሩ ነው። አንድ ሁለተኛ ቤተክርስቲያን የራሷ ስርዓት አላት፣ የራሷ የትርጓሜ ስልት አላት። የትኛውንም ነገር ስትረጉም እንደነንተና አይደለም፣ እንደራሷ ነው። ስታምንም እንደራሷ የምታምነው እንጂ ሰዎች የሚያምኑላት አይደለም። እምነቷ ከየትም የተቃረመ ነገር ይዛችሁ መታችሁ እምነታችሁ ላይ ጥርጣሬ አታስገቡ። ልክ ከተለያየ የተቃረመ ነገር በሆድ ላይ የሚፈጥረው ነገር አለ አይደል? ለምሳሌ የተለያየ ምግብ ስትበሉ ሆዳችሁን እንደሚረብሸው ማለት ነው። ሆዳችሁን ይረብሸዋል። ልክ እንዲሁ ትምህርትም ካልሆነ ቦታ ሲቃረም አይምሮን ያውካል። ኤቲስቱ ጋር ከዋላችሁ፣ ሙስሊሙም ጋር ከዋላችሁ፣ ክርስቲያኑም ጋር ከዋላችሁና የሦስቱንም ጨምቃችሁ እንደው የኔ ካላረኩት ምትሉ ከሆነ ሶስቱ ያስጨንቃችኋል፣ አትችሉትም። ካይምሯችን በላይ ነው የሚሆነው። ለሁላችንም ነው ይሄ። ስለዚህ አንዱን አጥርቶ ማወቅ ኤቲስት ከሆናችሁ በዛ ባላችሁበት ኤቲዝም ያለውን ነገር በደንብ እወቁት፣ ከዛ ሌላውን አጥኑ። ኦርቶዶክሳውያን ክርስቲያኖች ናችሁ ያላችሁን የቤተክርስቲያን ትምህርት በደንብ አጥኑ፣ እወቁት፣ ከዛ ይደርሳል። ሌላው ሌላውም እንደዛው የራሳችንን ሳናቅ አነጻጻሪ፣ የራሳችንን ሳናቅ መዛኝ እንሆናለን። ከዛን እንዴት እንዲሆናል ብለን ደግሞ ለእግዚአብሔር መስፈርት እናወጣለታለን። ይሄ ትክክል አይደለም፣ ትክክል አይደለም። እና ማማዬ ያለችው ነጥብ ይሰመርበት። ሰው መጣ ሄደ እያለን በየኮሜንቱ በየገስቱ እየገባን መሰዳደቡ ጠቃሚ ስላልሆነ እነሱንም አይመልስም ያሉትንም አያጸናም። እንተዋቸው፣ እንለፋቸው ለማለት ነው። ቀሲስ፣ እንኳን ደና መጡ። ይፍቱን ይባርኩን። ባንደና ቆያችሁ። እዚያብሪ ይባርኩ። እዚያብሪ ፍታ። ሰላም ናችሁ። ይፍቱን ይባርኩ። ቀሲስ ነኝ። ሰላም ናችሁ። እግዚአብሔር መስከና አለን